ምን ነካሽ ይሉኛል፣ እግዜር ያስቀኛል። በመውደቅ ስር ያለ መፈገጌን አይተው በሽምብራ ቆሎ ምስጋናዬን ሰምተው ምን ነካሽ ይሉኛል። ፋኖሱ ተዳክሞ በጧፍ ተገልጬ በሐሴት እንባስር በፍካት ገጥጬ ዕጣኑ እያረገ ከበሮ ሲደለቅ ዋሻ መነኮሳት በምስጋናው ሲደምቅ የመምሬ ፊደል እንደተገለጠ ከተረዳኝ ይልቅ ጠያቂው በለጠ። ምን ነው ምን አገኘሽ? ምን ሰይጣን ቀረበሽ? እንዴት ነው ምንድን ነው ሰው ይጠይቀኛል መልሴ ግን አንድ ነው እግዜር ያስቀኛል ተስፋ ሊቆረጥለት አይገባም ዲያብሎስ ዘመኑ እስኪጠናቀቅ ኃጢአት መስራትና እንዲሰሩ ማድረግ ወይም ክፉ ማሰብና ክፋቱ የሰው ልጆች እንዲቀበሉት ማድረግን አያቆምም ከውድቀቱ ጀምሮ መልካም ነገር ሰርቶ አያውቅም ስለዚህ የሰው ልጆች የትኛውንም ያህል ኃጢአት ብንሰራ ከእርሱ እንደምንሻል ማወቅ አለብን። ምክንያቱም የእግዚአብሔር መንፈስ መልካም ስራ ሊያሰራን ይችላል። የሰው ልጅን ነፍስ ለክፋትና ተስፋ ለማስቆረጥ የሚከራከራት ሰይጣን ነው። አትድኝም፣ አትጸድቂም፣ አትለወጭም ወዘተ በማለት ተስፋ ሳይኖረው ተስፋ ለማስቆረጥ የሚጥረው፣ ነገር ግን ማስተዋል ያለብን ሰይጣን ነው ምሕረት ስላጎደለ ያልዳነው ያልጸደቀው ብለን ማሰብ ነው። ስለዚህ በዘመኑ ሁሉ የሰው ልጅ እግዚአብሔርን ተጠግቶ መልካም ነገር ቢሰራ ለምሳሌ ስድስቱ ቃላት ወንጌልን ቢፈጽም፣ ቢጸልይ ወዘተ መንፈሳዊ ትሩፋቶችን ቢሰራ ይድናል፣ ዲያብሎስንም ያሸንፈዋል። ምክንያቱም ሰይጣንና ሰራዊቱ ምህረት መጠየቅንና መልካም ስራ መስራትን አልወደዱምና። ስለዚህ ተስፋ ሊቆረጥለት አይገባም። ምክንያቱም በምንም ቢሰላ ባኃጢአት እርሱ ይበልጠናልና። እኛ ግን ከእግዚአብሔር ይቅርታንና ምሕረትን ለምነን ንስሐ ገብተን ቀኖናችን ጨርሰን ፍትሐት ተደርጎልን ስንቆርብና መንፈሳዊ ስራዎችን በቻልነውና በአቅማችን ልክ በእግዚአብሔር እርዳታ ስንሰራ ፈጣሪያችን ይምረናል ይደሰትብናልም። ያኔ ሰይጣንንም እንበልጠዋለን። ነገር ግን ከሰይጣን ጋር ለመፎካከር ሳይሆን ዋና ነጥቡ የሰው ልጆች የለበስነው ስጋ ድካም አለበትና ድንገት ባለማወቅ ፈጣሪያችንን ብናሳዝነው ተስፋ ለማስቆረጥ ቀድሞ የሚከሰን ሰይጣን ስለሆነ ተስፋ ሳንቆርጥ ከእግዚአብሔር ምረት ጠይቀን እንደምንድል እንድንነቃበት ነው። ስለዚህ በሰው ልጅ መልካም ስራ እየቀናና እየተቃጠለ እየሰለቸው እየሰለቸው እየራቀን ይመጣል። ሰው እንዴት ያለ አምላኩ መገኘት በሰላም ሊኖር ይችላል? ፈጣሪ የሌለበት ህይወትስ እንዴት ስኬት ይባላል? አምላክን የምትፈልጊው ጻድቅ ስለሆንሽ አይደለም። አምላክን የምትፈልጊው ጻድቅ ለመሆንም አይደለም። እያንዳንዱ ጻድቅ አምላኩ ይቅር ያለለት የትላንት ኃጢአት አለው። እያንዳንዱ ኃጢአተኛም በነስሐ ጻድቅ የሚሆንበት ነገ አለው። ከኃጢአት ሁሉ የከፋው ኃጢአት አምላክን መርሳትና ከእርሱ ጋር ያለንን የአባትና የልጅ ግንኙነት ማቋረጥ ነው። ሰው እንዴት ያለ አምላኩ መገኘት በሰላም ሊኖር ይችላል? ፈጣሪ የሌለበት ህይወትስ እንዴት ስኬት ይባላል? ኃጢአትሽ ዝሙት ወይም ስርቆት ወይም በዓለም በኩል ደስታን መፈለግሽ ወይም ህግ መተላለፍሽ አይደለም። ኃጢአትሽ የህይወት ምንጭና በረከት የሆነውን አምላክ መርሳትሽ ነው። እስቲ በራቅሽው ሰዓት የተሰማሽን ፍርሃት፣ ራስሽን መጥላት፣ ጭንቀት፣ ከንቱነትና ድብር ታስቢው። ለምን የዓለማችን ከንቱ ፍጥረት አድርገሽ ራስሽን የምትመለከች ይመስልሻል? የዓለም እጹብ ድንቅ ፍጥረት አድርጎ የፈጠረሽ አምላክሽን ስለዘነጋሹ ነው። አምላክሽ ግን አሁንም ሆነ መቼም በአንቺ ተስፋ አይቆርጥም። እርሱ እንደ ሰው አይደለምና ያደረግሽውን አይቶ አይቀየምም። ሁል ጊዜ በፍቅር ሊያኖርሽ ደጅሽ ላይ ቆሞ እያንኳኳ ነው። ባክሽ ደጅ አታስጠኝ። ቆሻሻ ሀሳብ፣ ስሜትና ምግባርሽን አራግፊው። እርሱ ወደ ልብሽ ንጹህ አዳራሽ ይግባ ባንቺ የልብ መንጻት ሐሴት ያደርግ፣ በመልካምነትሽ እደሰት አብሮሽም እንዲሰራ ፍቀጅለት። ያንቺና የአምላክ ጥምረት ያንቺን ትንሽዬ ችግር ይቅርና የዓለምን ሁሉ ግድፈት ያቀናል። እርሱ ከአንች ጋር ሊሰራ ሁሌም ዝግጁ ነው። አንቺስ? እኔም ከአምላክ እተባበር ዘንድ ሁላችሁ ጸልዩልኝ። ዓለም በብቻ ትገፋም እና የእርሱ ፍቃድ ይሁን የምልበትን ትሁት ልቦናን እንዲሰጠኝ በጸሎታችሁ አስቡ። እኔም ምለው አብርሃም ልጅ አልባ ሆኖ ቀረ እንዴ? ያይቆብስ የላባ ባሪያ ሆኖ ዘመኑን ፈጸምን። እንደው ያ ትንሹ ዮሴፍስ በእስር ቤት እድሜውን ጨረሰ። ባለጠጋው ኢዮብስ ህይወቱ እንደተመሰቃቀለ ስጋው ቁስል በቁስል እንደሆነ ቀረ። ሙሴስ በፍርዖን ቤት ህይወቱ አለቀ። እነዛስ እነ ሲድራቅ እነ ሚሳቅ እነ አብድናጎ በእሳት ውስጥ እንደገቡ ቀሩ። ያስ ከፍርሃቱ የተነሳ በወይን መጭመቂያ ውስጥ ስንዴ የሚወቃው ጌዲዮን ፈሪ ሆኖ ቀረ። ደግሞ አባቱ የሚረሳው ዳዊት እረኛ ሆኖ ቀረ። ቆንጆዋ መልከ መልካም አስቴርስ ባሪያ ሆና እድሜዋን ጨረሰች። ማቴዎስስ አጭበረ ባሪ ሆኖ ቀረ። ቶማስስ ግራ እንደ ግባው ቀረ። ጳውሎስስ አሳዳጅ ሆኖ ቀረ። አረችኩሉ ጴጥሮስስ ከዳተኛ ሆኖ ቀረ። ኢየሱስስ እንደሞተ ቀረ። በፍጹም በፍጹም! ምን ማለቴ ነው? ለፍጻሜያችሁ ተስፋ አለ። እንዳላማረበት የሚቀጥል የለም። እንዳልተሳካለት የሚቀጥል የለም። እንደተረሳ የሚቀጥል የለም። እንደወደቀ የሚቀጥል የለም። እንደተጨቆነ ባሪያ እንደሆነ የሚቀጥል የለም። እንዳጣ እንደነጣ የሚቀጥል የለም። እንደታመመ እንደታወከ የሚቀጥል የለም። ለፍጻማችሁ ተስፋ አለን።